ይሄ እንዳለ ጨርሶ ቲማቲም ነው። እዛ ጋ ደግሞ ነአና ቃሪያ አለ። ቆይላ ሳያችሁ እንደምታዩት የነዚህ ቃሪያ ናቸው። አንድ ላይ ተቀራርበው ነው እንትን ያሉት። ይሄ ደግሞ እንዳለ ነአና ነው ማለት ነው። ነአና አለ። ይሄ ሙሉ ለሙሉ ነአና ነው። እዚ ጋ ደግሞ ድጋሜ ቃሪያ አለ። እጅግ ትታያችሁ ከሆነች ቱፋህ አፕል ማለት ነው። ይሄ ደግሞ አፕል አለ። ይሄ ሙሉ ለሙሉ ነአና ነው። እዚ ጋ ቃሪያ ይሄ ደግሞ እንትን ነው ማለት ነው። ማንጎ ማንጎ እንደዛ አድርጌ ነው የምተክለው። ይሄም እንደዚህ እንዳለ ና ና ና ና ና ና ስጋም እንደምታያችሁ ትንሽ እይዝ ይችላልች አብል ቱፋናስ ማለት ነው። ኑ እንደዚህ ሀገር በሰው ሀገር ላይ እንለማመድ ማለት ነው። የአትክልት ስራ፣ የግብርና ስራ ሀገራችን ስንገባ እንሰራለን።